ምርጥ የፀጉር ትሪትመንት ለፀጉር አስፈላጊ በሆኑ ንጥረ ነገሮች ና ቫይታሚኖች በበለጸጉ ግብአቶች የተዘጋጀ ውህድ ፀጉርን በማለስለስ በማፍታታት የሚታዘዝ ፀጉር እንዲኖረን የሚያስችል እንዲሁም ደግሞ የፀጉር መርገፍን መሳሳትን በመከላከል አንደኛ የሆነ ውህድ ነው። ለራስ ቆዳ ጤናም በርካታ ጥቅሞችን ይሰጣል። በዋናነት ለፈጣን የጸጉር እድገት ጸጉርን ለማለስለስ ወዙ ያማረ ሻይን የሚያደርግ ጸጉር እንዲኖረን ብሩህ የሆነ ጤናማ የሆነ ጸጉር እንዲኖረን በጣም የሚረዳ ነው። የጸጉር ስሮችን ክሮችን ዛላውን አጠቃላይ እስከ ጫፍ ድረስ በመመገብ ጠንካራ ጸጉር እንዲኖረን አቅም ያለው የሚለጠጥ ጸጉር እንዲኖረን እንዲሁም አንጸባራቂና የለሰለሰ ተፍታተው በአጠቃላይ ጤናማ ጸጉር እንዲኖረን የሚያስችል ውህድ ነው በዚህ ቪዲዮ የማጋራችሁ። ሰላም ይብዛላችሁ። እንዴት ናችሁ? እንኳን በደህና መጣችሁ ብያለሁ። እንግዲህ ይህንን ግብአት ለማዘጋጀት በመጀመሪያ የምጠቀመው ግብአት ቀይ ስርን ነው። ቀይ ስር አንድ አራት ራስ እንግዲህ እኔ ለራስ ለፀጉሬ ለአንድ ጊዜ ይበቃኛል ብዬ የመጠንኩትን ነው የማዘጋጀው። ስለዚህ ማንኛውንም ግብአት ስናዘጋጅ እንደ ፀጉራችን ቁመት፣ ብዛት የሚበቃንን መጥነን ለአንድ የሚሆነንን ፍሬሽ አዘጋጅተን በየጊዜው በምንፈልግ ጊዜ መጠቀም እጅጉን የተሻለ ነው። ቪዲዮውን እስከ ፍጻሜው እንድታዩ አክብሮታዊ ግብዣዬ ነው። እንዲሁም ደግሞ ቪዲዮ ላይክ ካላደረጋችሁ ላይክ በማድረግ ጀምሩ። አይታችሁም ሀሳብ አስተያየት ጥያቄም ካላችሁ በኮሜንት ማስቀመጥ ይቻላል። የታጠበ ቀይ ስር ነው፣ አጥቢዋለሁ እና ቆዳውን ከላጥኩኝ በኋላ አነስ አነስ ባለ ሳይዝ እቆራረጥ እና ማሽን ላይ ጨምሬ እፈጫለሁ ለማዘጋጀው ማስክ የምጠቀመው የቀይ ስሩን ጭማቂውን ውሃውን ነው። ቀይ ስር ለጸጉር ያለው ጥቅም በጣም በርካታ ነው። እንግዲህ በመመገብም ጁሱንም በመጠጣት እንዲሁም ደግሞ ለጸጉራችን በጸጉራችን ላይ አፕላይ በማድረግም በእርግጠኝነት ጥቅሙን ማግኘት ይቻላል። ቀይስር በባህሪው በተፈጥሮ በውስጡ በጣም በርካታ ንጥረ ነገሮችን ቫይታሚኖችንም የያዘ ነው ለጸጉር ጤና እንዲሁም ለራስ ቅል ቆዳ ጤና ጭምር አስፈላጊ የሆኑ እንደ ማግኒሽየም፣ ፖታሽየም፣ ሶዲየም፣ ዚንክ፣ ብረት፣ ፎስፈረስ የመሳሰሉትንና በጣም በርካታ ቫይታሚኖችንም ጭምር የያዘ የበለጸገ ግብአት ነው። ስለሆነም ከእነዚህ ንጥረ ነገሮች የተነሳ ጸጉርን በብቃት በጥልቀት ለመመገብ፣ ለማራስ፣ ለማጠጣት የሚሆን ነው እንዲሁም የራስ ቅል የደም ዝውውር እንዲጨምር በማድረግ የፀጉር እድገቱ የተፋጠነ እንዲሆን በእጅጉ የሚረዳ ነው። ይህ ግብአት በጣም በርካታ ጥቅሞች ያሉት ቢሆንም በዋናነት የሚታወቀው ፀጉርን በማለስለስ በመመገብ እድገቱንም ደግሞ በማፋጠን እንዲሁም የፀጉር ከለሩ ወዙ ያማረ እንዲሆን በማድረግ እንዲሁም ደግሞ ያለ ጊዜ ያለ እድሜ የሚመጣ ሽበትን በመከላከል ረገድ ከፍተኛ አስተዋጽኦ ያለው ግብአት ነው። ፀጉር እንዳይረግፍም የሚከላከል ነው። ምክንያቱም የፀጉር ስሮችን አጠቃላይ የፀጉር ዘንግን እስከ ጫፍ ድረስ በመመገብ የማጠንከር ስራንም ጭምር የሚሰራ ስለሆነ፣ በዚህ መልኩ ፈጭቸዋለሁ። ውሃ ጭምር ያለው እንዳያችሁት፣ ምክንያቱም ለመፈጨት እንዲረዳ ውሃውንም ስለሆነ ለዚህ ለምናዘጋጀው ውህድ የምንጠቀመው ማለት ነው። በዚህ ሂደት ከጨመርኩት በኋላ ውሃውን መጥኜ ነው እንዳልኳችሁ ለአንድ ጊዜ የሚሆን ግብአት ውህድ ስለማዘጋጅ ማለት ነው እና በዚህ ሂደት አለቅልቄ ከስሩ ያለውንም ከጨመርኩኝ በኋላ በጣም ወፍራም ስለሆነ ስሩ ያለውም እንዳይቀር በዚህ ሂደት ጨምረን ዝግ ባለ የእሳት መጠን ለአንድ ከአምስት እስከ ሰባት ደቂቃ የሚሆን እሳት ላይ እናቆየውና ከዛም አውጥተን እናጠላለን ማለት ነው። እሳት ላይ ብዙ ማቆየትም አይጠበቅብንም፣ ምክንያቱም ጥቅሙን እንዳናጣ። እንዲሁም የእሳቱን ኃይል በጣም ዝግ አድርገን እስከ ሰባት ደቂቃ እንዳልኳችሁ ካቆየን በኋላ ማውጣት አለብን ማለት ነው እና በዚህ ሂደት ሙሉ በሙሉ ጥቅሙን በምናገኝ እና ደግሞ አብረን የምናካትታቸው ግብአቶች አሉ። ውስን የሆነ ግብአት ነው። በዚህ ሂደት አዘጋጅታችሁ ተጠቀሙት። የምሬን ነው የምላችሁ ለውጥ የምታዩበት በጣም ጠቃሚ የሆነ የምትወዱት ሁልጊዜ አዘውትራችሁ ልትጠቀሙት የምትፈልጉት የትሪትመንት የውህድ አይነት ነው። ምክንያቱም ለፀጉራችን አስፈላጊ የሆነ ጥቅሞችን የምናገኝበት ውህድ ስለሆነ በተጨማሪም ቀይ ስር በውስጡ በስፋት አንቲኦክሲደንትነትን የያዘ የበለጸገ ስለሆነ ፀጉርን የራስ ቅል ቆዳንም ከተለያዩ ችግሮች ይከላከላል። ለምሳሌ እንደ ድርቀት ያሉ ነገሮችን ለመከላከል እንዲሁም ደግሞ ፎረፎርንም ለመከላከል ለማስወገድም የሚሆን ነው። ምክንያቱም ቆዳን የሚያርስ የሚያለሰልስ የሚመግብም ስለሆነ እንግዲህ በዚህ ሂደት ሳይቀዘቅዝ ነው። ከሰዓት ላይ ካወጣሁት በኋላ እንደ ወንፊት በሆነ ጨርቅ ላይ እና ወንፊት ከታችም ወንፊት ደርቤ አጠላለሁ ምንም እንዳያልፍ ማለት ነው። ካጠለልኩት በኋላ በቀጣይ የምጠቀመው አብሬ የማካትተው ግብአት ተልባን ነው። እንግዲህ እንዳያችሁት ቀይ ስሩ ሙሉ ጥቅሙን ሰጥቶናል። የቀረውን ፓርትም አለመጣል እንችላለን፣ መጠቀምም ይቻላል። ነገር ግን የምንፈልገው ይሄንን ውሃውን ነው። ብርጭቆ ነክ የሆነ እቃ ለማዘጋጀት ያስፈልገናል። በዛ ላይ እንዳልኳችሁ የማካትተው አብሬ የማዘጋጀው ከተልባ ጋር ነው። የሚበቃንን ተልባ መጥነን እንጨምራለን። እኔ ለራሴ አራት የገበታ ማንኪያ ነው የጨመርኩት፣ ለአንድ ጊዜ የሚሆነኝን ማለት ነው። ይህ ትሪትመንት እኔ አልፎ አልፎ የምጠቀመው በጣም የምወደው ነው። ስለዚህ መጠኑንም ለራሴ ምን ያህል እንደሚያስፈልግ ስለማውቅ መጥኜ አራት የገበታ ማንኪያ ነው። እንግዲህ እንደ ፀጉራችሁ ብዛት መጠናችሁ፣ ይህንንም መጨመር ትችላላችሁ ማለት ነው። በመቀጠልም የቀይ ስሩን ውሃ እንግዲህ እንዳይፈስ ነው፣ ትኩስም ስለሆነም እንዳይፈስ ከላይ ያደረኩት ያንን ማለት ነው። እና እንዳልኳችሁ ትኩስ ነው ሳይቀዘቅዝ በዚህ ሂደት አንድ ላይ ከተልባው ላይ እንጨምርና አዋህደን ከድነነው ነው። እስኪ ቀዘቅዝ ድረስ ውጪ እንተወዋለን። ከቀዘቀዘው በኋላ ግን ፍሪጁ ውስጥ ከተነው እናሳድረዋለን በደንብ እንዲርስ የተልባው ጄል እንዲወጣ ማለት ነው እና ቀዝቃዛ ሆኖ የቀይ ስሩ ውሃ ቀዝቃዛ ሆኖ ከመጨመር ይልቅ በትኩሱ እንዳያችሁት ካጠለል ነው በኋላ ሳይቀዘቅዝ ስንጨምረው የተልባው ጄል በፍጥነት እንዲወጣ ይበልጥ የተልባውን ጄል እንድናገኝ ጥቅሙን እንድናገኝ በጣም ይረዳል። እንግዲህ እንዳያችሁት ወፍሯል። ከቀዘቀዘ በኋላ ፍሪጅ ውስጥ ከትቼ የነበረ በበነጋታው ውጤቱ ይሄንን ይመስላል። እንግዲህ የተልባው ጄል ወጥቷል በደንብ ጥቅሙን ሰጥቶናል። ግብአቱ ሁለቱም ደግሞ አንድ ላይ ተዋህደዋል ማለት ነው። በዚህ ሂደት ቀቅለ ነው በእሳት ላይ ተልባውን ከምናስጌድ እንደዛም ማድረግ እንችላለን። በዚህ ሂደት ማዘጋጀት እንችላለን። ጥቅሙም ሁለቱም አንድ ነው። በሁለቱም ሂደት አዘጋጅቼ ሞክሬያለው። ጥቅሙ አንድ ነው። ግን ይህ ሂደት ደግሞ ይበልጥ ጥቅሙን እንድናገኝ ይረዳል። ቀይ ስሩን በዚህ ሂደት እንትን ካልነው ነው በኋላ ከዛ በቀይ ስሩ ውሃ ሳይቀዘቅዝ ተልባውን አንድ ላይ አድርገን ከቀዘቀዘው በኋላ ፍሪጅ ማሳደር አሳድሬ በበነጋታ ያለው ውጤት ነው። እንግዲህ በስስ ጨርቅ በሳሳ ባለጨርቅ። ጄሉን በዚህ ሂደት አጠለዋለሁ ማለት ነው። እንግዲህ ተልባውን በዚህ ሂደት ከዚህ ግብአት ጋር አንድ ላይ አድርገን ልናዘጋጀው የምንችለው ነው። ተልባ የተልባው ጄል ለጸጉር እና ለራስ ቅልቆዳ በጣም በርካታ ጥቅምን የሚሰጥ እንደሆነ ይታወቃል። የቫይታሚን ኢ ምንጭም ስለሆነ ለጸጉር በጣም አቅምን የሚሰጥ ጥንካሬን የሚሰጥ ነው። በተለይ ደግሞ ጸጉራችን የሚያያዝ የሚደርቅ ከሆነ ጸጉርን የማፍታታት የማለስለስ ስራን በጣሙን የሚሰራ ነው። በአጠቃላይ ለጸጉር አልሚ አስፈላጊ የሆኑ ጥቅሞችን የምናገኝበት ግብአት ነው። ፎረፎርን፣ ድርቀትን፣ አጠቃላይ የራስ ቅል ቆዳ ችግሮችን ለመቅረፍ በሚሆኑ ንጥረ ነገሮች የታጨቀ ነው። እንዲሁም ደግሞ የጸጉር እድገቱ የተፋጠነ እንዲሆን የሚረዱ እንደ ኦሜጋ 3 ፋቲ አሲድ እንደ ቫይታሚን ኢ በመሳሰሉት ቫይታሚኖች እና ንጥረ ነገሮች የበለጸገ ስለሆነ ጸጉር በፍጥነት እንዲያድግ ብዛት ያለው የፋፋ ጸጉር እንዲኖረን ወዙንም ለማሳመር የሚሆን ግብአት ነው። በቅርብ ጊዜ የወጡ ጥናቶችም እንደሚያሳዩት በውስጡ ያሉ ንጥረ ነገሮች አዳዲ ጸጉር እንዲበቅልም የሚረዱ ናቸው እና የጸጉር መርገፍን መሰባበርን መበጣጠስ የሚባሉ ነገሮችንም ጭምር ለመቅረፍ የሚሆኑ ንጥረ ነገሮችን በውስጡ የያዘ ስለሆነ በጣም በርካታ ጥቅሞችን አጠቃላይ ለፀጉርም ለራስ ቅል ቆዳም የሚሆን ጥቅሞችን የምናገኝበት ግብአቶች ናቸው ማለት ነው። እና በዚህ ሂደት በደንብ በጥንቃቄ የተልባው ፍሬ ሳያለፍ ነው ማጥለል ያለብን። ምክንያቱም ጸጉራችሁን እስከገባ በኋላ በምንታጠበው ሰዓት እንዳያስቸግረን ማለት ነው። እና እንደዚህ በጣም የሳሳ ወንፊት የሆነ ጨርቅ ለዚህ ዓላማ የሚሆን አዘጋጅተን መጠቀም ነው ማለት ነው። እንደዚህ ማጥለል በዚህ ሂደት እና በጣም የሚያምር ውህድ ነው የሆነው ማለት ነው። በእርግጠኝነት ትጠቀሙበታላችሁ። አዘጋጅታችሁ በዚህ ሂደት ተጠቀሙት፣ ትወዱታላችሁ። እንግዲህ ወደዚህ ቻናል አዲስ የመጣችሁ ካላችሁ በዚህ አጋጣሚ በድጋሚ እንኳን ደህና መጣችሁ እላለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ በፍቅር እጋብዛለው። እንግዲህ ይህ ቪዲዮ ለሌላው ተደራሽ እንዲሆን ላይክ በማድረግ ሼር በማድረግም አበረታቱን። ሁሌ ጊዜም ደግሞ የምታበረታቱን ውድ ቤተሰቦቻችን በጣም እናመሰግናችኋለን። አሁንም ድጋፋችሁን አሳዩን። እንግዲህ ሐሳብ አስተያየታችሁን ጥያቄም ካላችሁ እንዳልኳችሁ በኮሜንት አስቀምጡልን። እንግዲህ ይህ ውህድ እኔ በጣም ለራሴ የረዳኝ ነው። ምክንያቱም አንዳንድ ውህዶች ሁሉን ጥቅም የማይሰጡ አሉ። ፀጉርን ለማሳደግ ለማፋፋት የሆኑና ወይ የሚያደርቅ ሊሆን ይችላል። ስለዚህ እንደዚ አይነት ውህዶችን ከተጠቀምን እንዲለሰልስ እንዲፋፋ ደግሞ ተያዥነት ጥቅምን የሚሰጡ እንደዚህ ያሉ ግብአቶችን መጠቀም የተሻለ ነው። አሁን በመቀጠል በስተመጨረሻ የጨምርኩት አንድ ማንኪያ የጣፋጩን አልመንድ ኦይል ነው። አንድ ማንኪያ ጨምሬ በደንብ ኦይሉ ከግብአቶቹ ጋር እስኪዋሃድ ድረስ በደንብ አዋህደዋለሁ። እናንተ የምትፈልጉትንና የሚመቻችሁን የኦይል አይነት ማካተት ትችላላችሁ። ነገር ግን የአልመንድ ኦይል ካላችሁ የስዊት አልመንድ ኦይል ካላችሁ ይሄ የአልመንድ ኦይል ሁሉን ጥቅሞችን የምናገኝበት የዘይት አይነት ስለሆነ አጠቃላይ ለፀጉር ጤና አስፈላጊ በሆኑ ንጥረ ነገሮችም የተሞላ የበለጸገ ስለሆነ የፀጉር ጉዳትንም ለመከላከል የሚረዳ በጣም ምርጥ የሆነ የዘይት አይነት ነው፣ የስዊት አልመንድ ዘይት። ስለዚህ አንዳንድ ግብአቶችን ስናዘጋጅ አካተነው ብንጠቀመው በጣም ተጠቃሚ እንሆናለን። እንዳልኳችሁ ሌላ የኦይል አይነቶች በአቅራቢያችሁ በቤታችሁ ያሉትን አካታችሁ ይበልጥ የግብአቱን ጥቅም እንድናገኝ ያስችላሉ። ግብአቱ ይሄ ውህዱ ይበልጥ የለሰለሰ እንዲሆን ይረዳል ማለት ነው። እና በጣም ተወዱት አላችሁ፣ ተጠቀሙት። እንግዲህ እኔ ሁል ጊዜም ደግሞ ተጠቅሜ እንደገናም አዘጋጅቼ እየተጠቀምኩም ነው የማሳያችሁ ማለት ነው። ማልጠቀመውን ነገር ወይ ማልጠቀመውን ያልተጠቀምኩትን እና ማልጠቀመውን ጭራሽ አላሳይም። ማሳየትም የለብንም። ራሳችን ተጠቅመን በራሳችን ላይ አፕላይ አድርገን የተስማማንን ነገር ማጋራት ይሄ ከኛ ይጠበቃል ማለት ነው እና ይህ ውህድ በምትቀቡት ሰዓት እራሱ በጣም የሚያረስ ነው። የራስ ቅላችን እራስ የሚያደርግ ነው የሚያለሰልስ ነው። ፀጉርንም ደግሞ እንደዚህ አሁን ፀጉሬ እኔ ከታጠብኩት በኋላ ወፋፍራም ሰርቼው ፈትቼውን አላበጠርኩትም እና ይህ ውህድ በቀላሉ እንዳበጠር እንዲበጠር ፀጉራችን የሚረዳ ነው ስለዚህ ምንም ፀጉራችን እንዳይረግፍ በቀላሉ እንድናበጥር የሚታዘዝ ፀጉር እንዲኖረን የሚያስችል ነው እና በምንቀባው ሰዓት የራስ ቅላችንን ራስ ነው የሚያደርገው እና ከምሬ ነው ምላችሁ ትወዱታላችሁ በምትቀቡ ሰዓት ልክ እንደ ቅቤ እንዴት ነው እርካታን የሚሰጠው ልክ እንደዛ ነው እና ፍሪጅ ውስጥ እንግዲህ አሳድረን ከዛ በኋላ አውጥተን ያጠለል ነው ስለዚህ የፍሪጁ ቅዝቃዜ እስኪወጣ ድረስ መቀባት የለብንም። የፍሪጁ ቅዝቃዜ ከወጣለት በኋላ ነው መቀባት ያለብን አፕላይ ማድረግ ራሳችን ላይ ያለብን ማለት ነው እና ይህ ውህድ እንግዲህ በበጋም በክረምትም ልንቀባው ልንጠቀመው የምንችለው በማንኛውም ጊዜ በፈለግን ጊዜ ልንጠቀመው የምንችለው ነው እና አላድግ እንኳን ያለ ፀጉር እንዲያድግ የሚያነቃቃ የሚያነሳሳ ንቁ የሆኑ ንጥረ ነገሮችን ቫይታሚኖችን በጣም በርካታ ለፀጉር ጤና አስፈላጊ ለእድገቱም ጭምር እንዲሁም ደግሞ እንዳልኳችሁ ለራስ ቅል ቆዳ ጤናም ጭምር በጣም በርካታ ጥቅምን በሚሰጡ ግብአቶች የተዘጋጀ ስለሆነ ጥቅምን የምናገኝበት የምናተርፍበት ውህድ ነው። ስለዚህ ተጠቀሙት እላችኋለሁኝ። እንግዲህ እኔ ተጠቅሜ ከተቀባሁት በኋላ በላስቲክ በደንብ አስሬ ከዛ በኋላ በፈለጋችሁ ሰዓት መታጠብ ትችላላችሁ። ምንም አይነት ጉዳት የለውም ማለት ነው።